ሰላም እንዴት ናችሁ? እስቲ እንግዲህ ከቤት የወጣሁኝና ዛሬ ወደ ኮኔ ሊሆነች ጉዳይ ነበረችኝ። እየሄድኩ እያለ በመንገዴ ላይ ያለውን ነገር እየቀረጽኩኝ ለምን አላሳያችሁም? ለወዳጆቼ ድሬድዋን ማየት የሚፈልግ ሰው ሊኖር ይችላል። ለዛሬ መንገዴ ላይ እየገጠመኝ ነው ማሳያችሁ። ለሌላ ቀን ግን በስነ ስርዓት አሉ አሉ የሚባሉ መጎብኘት ያለባቸውን ቦታዎች ቀርጸላችሁና አሳያችኋለሁ። ዛሬ ግን ከሳቢያን ጀምረን እስከ ኮኔል ያለውን መንገድ ላይ ያለውን ነገር አሳያችኋለሁ ማለት ነው። አሁን ያለነው አንበጣ መከላከያ የሚባል አካባቢ ጋር ያለው ቦታ ላይ ነው። ካሁን ሳቢያንን ማለት ነው። ሳቢያን ሰይዱ የሚባል ሰፈር ላይ ነው ያለ ነው። እዚህ ጋር የምታዩት አዲስ ህንፃ እየተሰራ ነው። ከጀርባው አዲሱ መናሀሪያ ይባላል። የድሮ መናሀሪያ ቀረና ከዚህ ጋር መናሀሪያ መሳፈር ሰው ጀምሯል፣ ወይም ደግሞ አዲስ መናኸሪያ ተሰርቷል። በጣም ቆንጆ መናኸሪያ ነው እና ለሱቆች የሚሆኑ ብዙ ቤቶች አሉ። አሁን አዳዲስ ናቸው። እዚህ ጋር የሚከራዩ አሉ። ገና ሰው የተከራየ ነው። አዲስ ህንፃ ነው። ለንግድ ተብለው እያከራዩ ናቸው ያሉት። ቆንጆዬ ህንፃ ነው ማለት ነው። ስለዚህ ይሄ አዲሱ መናኸሪያ ሰፈር ይባላል። ከፊት ለፊቱ ታውቆት እንደሆነ ኤምኤም ሆቴል የሚባል ድሮ ሰርክል ሆቴል ተብሎ የሚጠራው አሁን ኤምኤም ሆቴል ተብሎ የሚጠራው ሆቴል አለ ማለት ነው። ድሬዷ እንደምታስቧት አዘናጭ የምትባል ከተማ አደለችም። በነገራችን ላይ በቃ ብዙ ነገሯ ድክምክም ያለች ነች። በቃ ብዝ ኦልዲስ ነገር ነች እና በቃ ያው እንደምታዩት ነች። ጎስቆል ነገር ያለች ነች። እሺ፣ አሁን ኤልፎራ አካባቢ ደርሰናል። ኤልፎራ የስጋ ምርትና የእንቁላል ምርት የሚሸጥበት ቦታ ነው። እዛ ከደርሰናል እያለፍ ነው ነው የምታዩት ግቢ የእሱ ግቢ ነው። እያለፍ ነው ነው ኳስ ሜዳ የሚባል ደግሞ አለ። ሳቢያን ኳስ ሜዳ የሚባል አለ። ኳስ ግጥሚያ ሲኖር አንዳንዴ ይህንን ሜዳ ይጠቀሙታል። ከዚህ ከምታዩት ቤቶች ፊት ለፊት ከምታዩት መንገድ ፊት ለፊት ያለ ነው። ይሄም ወደ ኳስ ሜዳው ፊት ለፊት ያሉ ህንፃዎች ናቸው። ብዙ ንግድ ባንኮች፣ ሱቆች፣ የተለያዩ የንግድ ማዕከሎች የተከፈቱበት ቦታ ነው። ከሱ ቀጥሎ ደግሞ ድሬ ሞል የሚባል የታወቀ ሾፕ አለ። ድሬ ሞል ይባላል። ብዙ ሱቆች፣ ልብስ ቤቶች፣ ቬሎ ቤቶች፣ ኮስሞቲክስ፣ ፀጉር ቤቶች የሌለበት አይነት ሴንተር ማዕከል የለውም። ሬስቶራንቶች፣ የልጆች መዝናኛ ባማ ምናምን የሚባሉ በጣም ብዙ ነገሮች አሉት። የት እዚህ፣ ድሬ ሞል ይኸውላችሁ፣ መግቢያው እዚህ። ድሬሞል የሚባል ህንፃ ላይ እስካሁን ሳቢያነን እሺ። ከሳቢያን አልወጣንም፣ እየሄድን ነው ወደ ኮኔላችን ማለት ነው። ድሬሞልን አልፈናል። ትንሽ ቆይተን ደግሞ ዲፖ እንደርሳለን። ገንደ ዲፖ እየተባለ ሲዘፈን ሰምታችኋል አይደለ? ጠመር የሱፍ የሚዘፍነው ዘፈን ላይ የድሬዷ ሰፈሮችን እየጠራ የሚዘፍን ዘፈን አለው አይደለ? እዛ ውስጥ አንዱ ገንደ ዲፖ እያለ የሚጠራት ሰፈር አለች። ገንደ ዲፖ እየደረስን ነው ማለት ነው። አሁንም ሳቢያን ጨርሰን አልወጣንም፣ ዲፖ አልደረስንም፣ ግን ከዚህ ቀጥሎ የምናገኘው እንደ ዲፖ ነው። ብዙ ጊዜ ድሬዳዋ ህዝብ የሚጠቀመው ተሽከርካሪ እነዚህ የምታዩቸውን ሰማያዊ ከለር ያላቸውን ፎርስ ባለሶስት እግር እና ባጃጅ ባለሶስት እግር፣ እነዚህ ነው ለትራንስፖርት የምንጠቀሙ። ባጃጅ ከሆነ ኮንትራት ነው የምንይዘው። ፎርስ ከሆነ ግን የርቀት ገደብ አላቸው፣ ታሪፍ አላቸው። 15 ብር ነው አብዛኛው መንገድ የምንሄደው በ15 ብር ሂሳብ ነው። ይሄው ትንሽዬ ብሪጅ አለች እዚህ ጋር፣ ድልድይ ያለ ብሪጅ ሆቴል ሲባል ሰምታችሁ ከሆነ ከፊት ለፊቱ ብሪጅ ነው ያለው። አሁን ይገዙ ቤተሰብ ልጆች የሚል ስም ሰጥተውት፣ እዚህ ጋር አዳነ ሆቴል የሚባል ኢንተርናሽናል ሆቴል አለ። ይሄውና መግቢያው፣ ትልቅ ሆቴል ነው። እዛ አካባቢ ነው፣ ብሪጁ ጋር ነው ያለው ማለት ነው። ብሪጅ ማለት ድልድይ ማለት ነው። ከዛ የተሰየመ ሆቴል ነው። አሁን ለነገሩ ሆቴልነቱ ቀርቶ የንግድ ማዕከል አድርጎታል። ባንክ ነገር እንደዛ አድርጎታል። አሁን ዲፖ ልንደርስ ትንሽ ነው የቀረን። ዲፖ ገንደ ዲፖ ይባላል። ማደያ አለ አጠገቡ። ከዛ ወደ ገንደ ቆሬ መግቢያ አለ። እዚህ ጋር ፖሊስ ኮሚሽን የሚባል አለ። ከፖሊስ ኮሚሽን ፊት ለፊት ባንጋሎ ክለብ፣ እዚህ ጋር ባንጋሎ ክለብ አለ። ባንጋሎ ክለብ የሚባል አልፈናል መሰለኝ የድሮ ባንጋሎ ክለብ ነው። አሁን ግን ለምን አገልግሎት እንደሚውል ይሄው ነው። ባንጋሎ ክለብ ይላል። ፖዝ አድርጋችሁ ማየት ትችላላችሁ። ከፊት ለፊቱ ፖሊስ ኮሚሽን አለ። የፖሊሶች ያው ስቴሽን እንደማለት ነው። ስቴሽንም አይደለም፣ ዋና ኦፊስ ፖሊስ ኮሚሽን ይባላል። አለፍ ነው እሱን። ገንደ ዲፖ ለመድረስ የቸኮልኩ ይመሰለብኛል። ሳንደርስ ገና ገንደ ዲፖ ገንደ ዲፖ እያልኩኝ እና አሁን ሳቢያንን ለቀን እየወጣን ነው ማለት ነው። እዚህ ጋር ሞፓ ከሚባል የሆነ ትልቅ አዳራሽ የሚመስል ቤት አለ። ውስጡ በእርግጥ የሚሰጠውን አገልግሎት አላውቀውም። ብዙ ጊዜ ዝግ ሆኖ ነው የማየው፣ ግን በጣም ረዥም ቤት ነው። ውስጡ እንደ አዳራሽ ነገር ይመስላል። አሁን ወደ ዲፖ፣ ይሄው ዲፖ ማደያ። ይሄውላችሁ፣ በዚህ ጋር ወደ ገንደ ቆሬ ነው የሚያስገባው። በዚህ ጋር ምንሄድ ከሆነ ወደ ገንደ ቆሬ ነው ያስገባን። አሁን እኛ ግን ቀጥታውን መንገዱን ይዘን ወደ ሼል እና ወደ ኮኔል የሚወስደውን መንገድ ነው ይዘን እየሄድን ነው። በዚች ጋ ነው ገንደ ቆሬ የሚገባው። ይሄውና ማዲያው፣ ሶሪ፣ ይሄ ነው ማዲያው። የዲፖ ማዲያ ይባላል። የዲፖ ሰፈር ማዲያ ይባላል ማለት ነው። እዚህ ጋር ስጋ ቤቶች አሉ። እነ ብሩንዶ የሚባሉ ስጋ ቤቶች አሉ። የምታውቁት ከሆነ ታውቁታላችሁ። እና ድሬን እንደምታዩት በቃ እንደዚህ የሆነች ጎስቆል ያለች ነገር ነች። እንደ ስሙ አይደለችም፣ ያው ሞቅ ያለች ነች። በርግጥ ፀሐይዋም ያቃጥላል። ኑሮም አሁን ትንሽ ከበድ እያለ ይመስላል። ብቻ ተመስገን ነው፣ ከሌላ ቦታ ይሻላል መሰለኝ። አሁን ወደ ሼል የሚወስደው መንገድ ይዘን እየሄድን ዲፖን አለፍን። እዚህ አካባቢ ኤምባሲ አለ፣ የኢትዮ ጅቡቲ ኤምባሲ አለ። ከጀርባው ደግሞ ፈረንሳይ ሆስፒታል ይሄው ነው። እዚህ ጋር ይሄ ኢትዮ ጅቡቲ ኤምባሲ ኢትዮ ጅቡቲ ሳይሆን የጅቡቲ ኤምባሲ ነው። በድሬዳ ውስጥ ነው ያለው። በነገራችን ላይ ቆንስላ ጽፈት ቤት ብቸኛ ቆንስላ ጽፈት ቤት ድሬዳ ውስጥ የተቀመጠው የጅቡቲ ቆንስላ ጽፈት። ከጀርባው ሆስፒታል አለ ፈረንሳይ ሆስፒታል የሚባል የመንግስት ሆስፒታል ነው። እዛ አለ ሆስፒታል ማለት ነው። ሰፊ ሆስፒታል ነው። ድንገተኛ ህመሞችን የሚያከም ሆስፒታል ነው። አሁን እሱን ጨርሰን እየሄድን ነው። ወደ ሼል መንገድ ላይ ነው ያለ ነው። አብዛኞቹ ታጥረው ታጥረው ታጥረው የምታዩት ፈርሰው ነው፣ ለኮሪደር ልማት ተብሎ ፈርሶ ፈርሶ በቃ ግንባታ በግንባታ ሆኗል። እንግዲህ ሲያልቅ ደግሞ ወደፊት ቆንጆ ነገር እናያለን ብዬ ተስፋ አደርጋለሁ። ለጊዜው የፈራረሰ የተከመረ አፈር የተከመረ እንጨት የፈረሰ ግርግዳ ምናምን ነው የምናየው በብዛት በየመንገዱ። አሁን ተጠመዘዝን፣ ወዴት ወደ ኮኔል መስመር ገባን ማለት ነው። የሼሉን መንገድ ትተን ወደ ኮኔል መንገድ ከዚራ መንገዶች ማለት ነው። ከዚራ ሰፈሮች ናቸው። ከዚራ በከዚራ ጥላው ስር እየተባለ ሲዘፈን ሰምታችኋል አደለ? በከዚራ ጥላው ስር የሚባሉትን ደግሞ አለፍ አለፍ እያለን እናያለን፣ በመንገዳችን ላይ ማለት ነው። ባለጋሪው ባለጋሪው የሚለው ዘፈን ላይ በከዚራው ጥላው ስር፣ በከዚራው ጥላው ስር የሚል ስንኝ ያለና ይሄን እዚህ አካባቢ ያሉትን ጥላዎች ነው የሚያሳየው የሚያስታውሰው ማለት ነው። ብዙ ናቸው፣ ብራንቾች አሉ ወደ ቀኛችሁም ወደ ፊት ለፊታችሁም ወደ ግራችሁም ወደ ኋላችሁም ስታዩ እንደዚህ አይነት ጥላ ይውላችሁ፣ ወደ ህንፃ ስታዩ የሚታይ በቃ እንደዚህ አይነት ጥላዎች ናቸው ያሉት። እዛ ጋር ቆማችሁ ከዚራ ውስጥ ቆማችሁ በአራቱም አቅጣጫ የከዚራ ጥላ ይታያችኋል። ከፊት ለፊታችሁም ከኋላችሁም ከጎንም ከጀርባ የከዚራ ጥላ ይታያል ማለት ነው እና ይሄ ሰፈር ራሱ ከዚራ ነው የሚባለው በነገራችን ላይ ይኸው ጥላዎቹንም እያያችሁ እያለፋችሁ እያለፋችሁ ምንም እንኳን ህንፃዎቹ ቤቶቹ ትንሽ የቆዩ ቢሆኑም ጥላው ግን እንዳለ ነው። አለ አልጠፋም፣ ጥላው አለ። ይህን ይመስላል የከዚራ ጥላ የከዚራ ሰፈር። አሁን ደግሞ ወዴት መሰላችሁ እየደረስን ያለ ነው? የድሮ ቤተመንግስት ይባላለ ቤተመንግስት የድሮ ቤተመንግስት ታሪካዊ ነው። በእርግጠኔ ዲቴይሉን ገብቼ አይቼው አላውቅም፣ ግን ስሰማ ውስጡ በጣም ጉደኛ ጉደኛ ታሪካዊ ኮንስትራክሽኖች አሉ ውስጥ ለውስጥ የሚያስኬዱ መሬት ለመሬት የሚያስኬዱ መንገዶች አሉ ምናምን ይባል ይኸውላችሁ በሩ የድሮ ቤተ መንግስት ይባላል። የድሮ ቤተ መንግስት ድሮ እንግዲህ እነማን እንደሆኑ ባላውቅም እዚህ ውስጥ ነው የሚኖሩት አሉ። ይሄ መግቢያው ነው እንግዲህ ይጠበቃል። እስቲ ይጠበቃል። ጥበቃ አለ በር ላይ። ከፊት ለፊቱ ንግድ ባንክ አለ። ትልቅ የሚባለው የምስራቅ ሬጅን ተብሎ ዋናው ብሔራዊ ንግድ ባንክ ባንክ አለ። ወራጆች እየወረዱ ነው አብረውን ተሳፍሬ ይመጡ ሰዎች እየወረዱ ነው። እዚህ ጋር ማለት ነው አምስት ሰው ይዘል ፎርስ እሺ፣ ከኋላ አራት ከፊት ለፊት አንድ ሰው ከሹፌር ውጪ ማለት ነው። አስራ አምስት አስራ አምስት ከፍለን ወደ ኮኔል እየተጓዝን ነው ማለት ነው እና ይህም ቤተ መንግስቱን አለፍ እንዳላችሁ ደግሞ የሆነ አዳራሽ አለ። የመንግስት አዳራሽ ነው። እዛ ውስጥ ስብሰባ፣ ሰርከስ የሙዚቃ ትርኢት የመሳሰሉት ነገሮች የሚታይበት መሆን ያለፍን አዳራሽ። ቀጥሎ ደግሞ ዲኒ ፓራዳይስ የሚባል ሬስቶራንት መዝናኛ መዝናኛ መናፈሻ ነገር ነው፣ ካወቃችሁት አሁንም አለ። ዲኒ ፓራዳይስ ው የግመል ሐውልት ምናምን አለው። ቀጥሎ ደግሞ የኮኔል ድልድይ ይባላል። ይሄ ትልቁ የአሸዋ ወንዝ ብዙ ሕዝብ የገደለው የአሸዋ ጎርፍ በዚህ ስር የሚያልፈው ጎርፍ ነው እና ያኔ ጎርፉ ሲመጣ ይሄን ድልድይ ሁሉ ዘሎት ነበረ የሚሄደው ጎርፉ ከመተለቁ የተነሳ ትልቅ ጎርፍ ነበረ። ይሄ ነው የኮኔል ድልድይ። ያኔ ብዙ ህዝብ የጨረሰው የጎርፍ አደጋ በዚህ ላይ ነው የመጣው። አሁን ወደ ኮኔል እየደረስን ነው፣ አካባቢ አዲስ ካፌ ነገር ተከፍቶ እዚች ሴንተሯ ላይ ካፌ ነገር አለ። በዚህ ጋር ወደ ውስጥ ወደ ደቻቱ ያስገባል። አስፓልቱም ላይ ወደ ደቻቱ የሚያስኬድ መንገድ አለ ማለት ነው። እዚህ ጋር መውራጅ አለ። እየወረደች ነው እኔ እና ሹፌሩ ብቻ ነን መሰለኝ የቀረ ነው። ያው አንድ ሰውም አለው ሶስት ሰው ወረደ እስካሁን። ከሳቢያን አብረን ሳፍረን ይመጣን። ሱቆቹ ጠዋት ስለሆነ ገና ሁለት ሰዓት አካባቢ ነው። እስካሁን ያልተከፈቱ ብዙ ሱቆች አሉ። ባንክ ቤቶች እንኳን ተከፍተዋል። እነዚህ እና ቢሲኒያ ምናም ባንኮች እንደምታዩት ክፍት ናቸው። ይሁን ይሄ የደቻቱ መስመሮች፣ ቡና ቤቶች፣ ሆቴሎች ናቸው እነዚህ ወደ ደቻቱ የሚወስዱት የሚወስደው መንገድ ነው። በቃ ኦልሞስት ይሄም ራሱ ደቻቱ ነው። ኮኔል እና ደቻቱ የተያያዙ ናቸው እና እኛ ጠምዝዝ ብለን ወደ ኮኔል ዋናው ሕንፃ የሚታወቅበት ኮኔል የሚታወቅበት ዋናው ሕንፃ ጋራድ ሕንፃ ይባላል። ወደ ጋራድ ሕንፃ እየደረስን መጨረሻችን መውረጃችን ደርሷል ማለት ነው እየገባን ነው ወደዛ፣ እና ድሬን እንደምታዩት በቃ ልክ እንደ ስሟ አይደለችም። ትንሽ ጎስቆል ነገር ያለች ነች። ቆንጆ ቆንጆ ቦታዎችን ደግሞ ኔክስት ላይ እንደዚሁ ሆን ብዬ ወጣ ብዬ እቀርጽላችኋለሁ ማለት ነው። ይኸው መውረጃ ይደርሷል። እኔም ላጠፋው ነው ቪዲዮውን። ባይ ባይ።